ሰላም ሰላም ውዴ ተከበራችሁ የቻናል ተከታታዮች ሰላማችሁ ይብዛልኝ በያላችሁበት። አረኡ እንዴ ምንድን ነው ፍፄ የት ሄዶ ነው? ፍፄ የት ሄዶ ነው? ፍፄን ፈልጉልን፣ ልጆቹን ያስታርቅልን። አው ይህንን መልእክት ለፍፄ ያድርሱልን። ብዙ ልጆች ተጨንቀው ነው ያሉት። አልቅ እያለቀሱ ነው ያሉት በቡሩኬና በሀይሚ ምክንያት እና ቢያንስ የነሱ ድምፅ ይሰማ። መወደድ መውደድ ለካ እንደዚህ ከባድ ነው። ፍፄ አስታራቂያችን

አነጋገር አዋቂ ንግግር አዋቂ ንግግር አዋቂ የት ሄደህብን ነው? ልጆቹን አስታርቅልን ብሩኬንና ሀይሚን። እኔ የልጆቹን ድምጽ መሆን ፈልጌ ነው። ምክንያቱም አሁን ትናንት ማታ ራሱ የሆነች ልጅ መታለ። እኔ ኢንቦክስ አረባክሽ ብላ ቁጥሯን ስልክ ቁጥሯን ራሱ ልካልኛለ ኢንቦክስ ላይ አረባክሽ ተጨነኩኝ፣ በቡርኬን ና በሀይሚ ናፍቆት፣ ምንድን ነው ነገሩ? ደውለሽ አውሪ ምናምን ብላኝ ራሱ እኔ ማታ አልተመቸኝም ነበር፣ አልደወልኩላትኝም። ነገር ግን ዛሬ ደውዬ ላወራላት እፈልጋለሁኝ። ነገር ግን እባክህ ፍፄ አስታርቅ። ሌላው ነገር ደግሞ እነ ጠንፌና ጠንፌን ከበደን ባልሽን ይዘሽ ከውርጌና ከሀይሚ ህይወት ውልቅ አታስፈልጉ ውልቅ በሉ። ይሄ ይሄ እስከ ዛሬ የፈጠራችሁት ምንድን ነው? ይሄ ግርግር ይበቃል። ከዛም በላይ እናንተ ውጡ፣ ሁለቱን ባልሽን ይዘሽ ውጭ ይሄ ብሩኬ ጋር ተጣልቻለሁ፣ ምንም ማድረግ አልችልም፣ ምናምን ነገር ያልከው ከበደ፣ እኛ አይመለከተንም። ብሩኬና ሀይሚ ይታረቁ እንጂ አንተ ተጣላህ አልተጣላህ፣ ሁለቱ ይታረቁልን። እኛ የምንፈልገው የሁለቱን ሰላም ነው። ሰላም ነው ሲጀመር፣ አንተና ሚስት ጠንፌ መች ሰላም ፈልጋችሁ ታውቃላችሁ? እናንተ ሰላማዊ ሰው እኮ አይደላችሁ። ጠብልፍ ጠብ፣ አይደለ እንዴ? ብጥብጥ አይደለ እንዴ የፈለጋችሁት? ከብሩኬ ጋር ተጣሉ ወይ ምናምን ብሎ ያወራል እንዴ እና ደግሞ ሌላ አሽካባጆች አላችሁ ለከበደ እያሽካበጣችሁ ነው እንዳትሰማ ምናምን ነገር እንዳትሰማቸው ምናምን እያላችሁ እያሽካበጣችሁ ነው እዛ ሰፈር ብዙም አታሽካብጡም እኛም እናንተን አንሰማችሁም በሀይሚንና በብሩኬ ድርድር አናቅም እየመረራችሁም ቢሆን ዋጡት ዋጡት ሀይሚንና ብሩኬን ግን ፍፄ ያስታርቅልን አባታችን ወንድማችን ትላላችሁ። ለማንኛውም ውዶቼ ላይክ ሼር አድርጉ እባካችሁ። ጠንፌና ከበደ ከቻላችሁ ከብሩኬ ከሀይሚ ህይወት ገለል በሉ። ሌላው ነገር ደግሞ ሀይሚን ለምትሳደቡ ሰዎች እናንተ ተሳደቡ፣ የራሳችሁ ጉዳይ። ማንም አይሰማችሁም። ስድብ ለሀይሚ ምንም ነው። እልቷ ደግሞ ዛሬ ልትመጣ ትችላለች፣ ወይንም አብሮ ሊመጡ ይችላሉ፣ ወይንም ትናንትና ብሩኬ ለብቻው ስለመጣ ሀይሚ ዛሬ ብቻዋን ልትመጣ ትችላለይ ዳኒ ልታገኘውም ትችላለች። ብቻ አይታወቅም። የሆነ ነገር ይፈጠራል። ዛሬ ዛሬ የሚታረቁ እንኳን አይመስለኝም ጉዶቼ። ለምን ትናንትና ያወራው ነገር አለ ከበደ እሱ ለሀይሚ አይደብራትም ወይ ምናምን የሆነ ነገር እየቀበጣጠረ ነበረ። መታ ደግሞ ለብሩኬ እሱ ከበደ የተናገረው ነገር ልክ ነው ብላ ከበደን እንድሰፖርት ልታደረግ ትችላል። የቅማማ ግን አንቺ ሰፖርት እንዳታደረግ ከበደን፣ ምክንያቱም አንቺ እና ብሩኬ ውስጥ ክፍተት ለመፍጠር ያክል ነው እንጂ ይሄ ነገር ለሀይሚ ይደብራታል ምናምን ያለው እውነት ለአንቺ አስቦልሽ አደለም። ይሁላችሁ ውዶች የተፈጠረው ነገር ልክ ነው እያልኩኝ እየደገፍኩኝ አደለም። ልክ አይደለም፣ ስህተት ነው፣ ክብርን የሚነካ ነገር ነው። አውርተንበታል ነገር ግን በቃ አለቀ። እዚ ጋር ሰላም መፈጠር ያለበት ነገር ነው። እሱ እዛ ጋር ትናንትና እንደዛ ብሎ ያወራው ነገሩን ለማባባስ ነው። ነገሩ ሞር ለማባባስና እንደገና በድጋሚ በብሩኬና በሀይሚው ውስጥ ያላስፈላጊ ጭቅጭቆችን ለመፍጠር ነው። ብሩኬ በራሱ እኔ ጭቅጭቅ መሮኛል በቃኝ ምናምን ነገር ሲል ነበር ትናንትና ላይ ማለት ነው። ስለዚህ የሄድን ልጅ መጨቃጨቅ ሌላ ጭቅጭቅ ውስጥ መክተቱ አግባብ አልነበረም። ግን ሀይሚ ሌላ ጭቅጭቅ ዝጋ ከምትፈጥሪ ከበደንም አዳመጥ የለብሽም፣ አንቺ ብሩኬን አዳምጪ። ያም ሆነ ይህ ይህንን ችግር ሊፈተው የሚችለው ሁለቱን ልጆች አብሮ ሊያመጣልን የሚችለው ሊያስታርቅልን የሚችለው ፍፄ ብቻ ነው። ፍፄ እባክህ አስታርቅልን። ይህንን ነው ማለት ንፈልገው። ለማንኛውም የኒውድ ቤተሰቦች ላይክ፣ ሼር አድርጉ። ሀሳብ አስተያየት ካለ በኮመንት አስቀምጡ።